አባቴ የቢዝነስ አካሄዱ ኦልድ ነው ማለት አሁን ከጊዜው ጋር አይሄድም፣ ስለዚህ መወገድ አለበት የሚል ሐሳብ ያነሳና ጓደኛውን ያማክራል። ስለዚህ ጓደኛውን ጓደኛው ትንሽ ሪዚስ ማድረግ ሲፈ እኔ ነኝ መፈጽመው አንተ መተባበር ብቻ ነው እኔ ነኝ በቃ ሁሉ ነገር ጎግል ያደርጋል። ምን ጎግል ያደርጋል? ኢንሱሊን ኢንሱሊን ኦቨርዶዝ ሲሰጥ ምንድነው የሚያመጣው ውጤት የሚል በሞባይሉ ጉግል አድርገዋል። ያን ብሬን ዳሜጅ ያረጋል ኦቨርዶዝ ከተወሰደ። ስለዚህ አንኮንሺየንስ አናረገውና ሆስፒታል ከገባ በኋላ እኔ ሆስፒታል ሰው ፈልጌ እንዲያስወግዱት አረጋለሁ የሚል ዝግጅት ነበረው። ቁልፍ ስላለው ቀጥታ እሱ ይመጣል። ቁልፉን ከፍቶ ይገባል ወደ ውስጥ ለጓደኛው በሩን አልዘጋም። ይገባል። በጀርባ በር ይገባሉ። ህንፃ ነው ቤታቸው። ጭምብል ይለብሳሉ። ትንሽ ቤት አለው ጭንብል ይለብሳሉ፣ ጓንት ይለብሳሉ። አባትየው ማንጅታ ቤት ይገባሉ። ከዛ ኢንሱሊኑን ይዘዋል። ኢንሱሊን ገዝቷል? ኢንሱሊን መርፌ ገዝቷል። ፌስታሉን ይዘዋል። ምንድነው የሚያደርጉት? ቤት አባትየው በተኛበት አልጋ ላይ በፌስታል ፌስታሉን ያለብሰውና አንቆት ይዝና ኢንሱሊኑን ለመውጋት ነው እነሱ። እሱ ይገባል፣ ጓደኛውም ተከትሎት ይገባል። አባትዮን እሱ ሲያለብስ ድንገት ያው ተኝቶ ነበረ፣ ሲነካው ብድግ ይላል። ተያዙ፣ ግብ ግብ ሲፈጠር ጓደኛውን ይመጣና አባትዮም በጠረባ ይመተዋል። መሬት ከወደቁ በኋላ ጥቁር ሸክላ የተሰበረ በሱ ይወጉ ጭንቅላቱን ሶስት ቦታ ይመቱታል። መሬት ከወደቀ በኋላ ይህን ፌስታሉን እንደዚህ አፍኖ ይዘዋል። በጣም ደና ቤተሰብ ናቸው፣ ሀብታም ቤተሰብ ናቸው። ምንም የቸገራቸው ነገር የለም። ይብን ለሌላም የሚተርፍ አባት ነው እና ወንጀሉን ልጁ ቀድሞ ነው የሚዘጋጀው። ከወር ሁለት ወር በፊት ነው ይህን ነገር ሀሳብ የሚያወጣው የሚያወርደው። ትንሽ ልጅ ቤት ውስጥ ነበረ። አባትዮ መሞቱን ሲያይ ይደውልላቸዋል። ለእሱም ይደውላል፣ ለሌሎችም ቤተሰብ ይደወላል። ሲደወል አባታችን እንደዚህ ሞቷል፣ ሌቦች ገብቶ እንደዚህ ያደርጉት። ከዛ ለሱ ይደውሉለታል። እሱ ስልክ ይዘጋል። መንገድ ነው እሱ። እነሱ እዛ ያለቅሳሉ። ቤተሰብ አዲስ አበባ ያለው ወንድም፣ እናት ምናምን እዛ ያለቅሳሉ። ሲደውሉለት አያነሳም። ትኬት ቆርጠው ጠዋት ወደዚህ ሊመጡ ማለት ነው። ለሱም ጭምር ነው የሚቆረጠው። ቤተሰብ እዛ ያለ ቤተሰብ ሙሉ ትኬት ይቆርጣል። እንደዛው ሌሊቱን ሲጓዙ ያድራሉ። ቀጥታ ኤርፖርት ነው የሚደርስባቸው አምስት ሰዓት አካባቢ ኤርፖርት እነሱ ሲገቡ እዛ ይደርሳል። ይገናኛሉ ከእነሱ ጋር እንደ አዲስ ይመጣል። ድሬድ እዚ ያለውን ሁኔታ እስቲ ሊያጣራ ይመጣል እና መርማሪዎች እስቲ በተረጣሪ ዝም ብለህ ሞባይልን አምጣ እስቲ ብሎ ሞባይሉን ይቀበሉታል። ከዛ ሞባይልን ቼክ ማድረግ ሲጀምሩ ሞባይሉ ላይ እሱ የተለየ ስሜት ያሳያል። ሞባይል ይመልሱልኝ ምን ችግር አለው? ቀይ እንዴ ሞባይል እኔ በቃ ብዙ ስራ የምሰራበት ነው። እንደውም ጥርጣሬ ውስጥ ከተተን መንቀዥቀዥ አቆዩት እሱንም ተብለን ውሳኔን ሰጥና ልጅ የሚቆይ ምርመራ ይደረግ እሱ አልተቀበረም። ኢቨን ያ እሱ ሲያምን፣ ስለዚህ እንድታምኑኝ ከፈለጋችሁ መርፌ ወቅተነዋል። እኔና ጓደኛ እኔና ጓደኛዬ ነው ያደረግነው ኢንሱሊን እምብርቱ አካባቢ ወደ ሰባት ስምንት መርፌ ወቅተነዋል። ቼክ አርጉት። አስክሬኑ እየተገነዘ ነበር ምርመራ ብሉን፣ እንደገና ሄደን ቤተሰብ አስፈቅደን እንደገና አስክሬንን አስከፈትን። ባለሙያ ይዘን ሄደን ህክምና ባለሙያ ሲታይ መርፌ መወጋቱን አገኘን። ስለዚህ ሰማው ይሄ ልጅ እውነት እየተናገረ ይመስላል። አሁንም አላመነውም፣ ግን የሆነ የሚመስል ነገር አለ። የበለጠ ህክምናውን የህክምና ውጤቱም ስለመጣ አስክሬኑ እንዲቀበር አደረግን። ልጁ ላይ እንደገና ፈርዘር ምርመራ ጀመርን። ከዛ በኋላ ነገረን። እያንዳንዱን ነገር ሳይደብቅ ነገረን።